ከአራት ወራት በፊት ታድሶ የተመረቀው ብሔራዊ ቤተ መንግስት ሙዚየም ለህዝብ እይታ ክፍት ሆነ። የቤተ መንግስት አሰራር ዋና ዳይሬክተር አቶ ብትኩ ደሬሳ ብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ክፍት መሆኑን ለመገናኛ ብዙኃን ተናግረዋል። ከማክሰኞ በስተቀር ሙዚየሙ ከጠዋት 3 ሰዓት እስከ 11 ሰዓት ለህዝብ እይታ ክፍት ይሆናል ተብለዋል። ለጉብኝቱም ሁለት አይነት ትኬቶች ተዘጋጅተዋል። በዚህም መደበኛ ዋጋ 300 ብር ሲሆን ልዩ ትኬት አንድ ሺህ ብር መሆኑን ተገልጿል። መንግስት ባለፉት ሰባት አመታት ውስጥ የቱሪዝም ዘርፉን ለማሳደግ ከተሰሩ ስራዎች መካከል ብሔራዊ ቤተ መንግስት ስድሳት አንዱ ስለመሆኑ ነው የገለጹት። ብሔራዊ ቤተ መንግስት ስድሳት የነበረውን ሀብት ገልጦ በማውጣት ለህዝብ እይታ እንዲሆን መደረጉን ዋና ዳይሬክተሩ አቶ ምትኩ ደሬሳ ተናግረዋል። ይህኛው ከጀርባችን የሚታዩት ውብና ድንቅ የሆነው ቤተ መንግስት አቧራ ለብሶ አፈር ለብሶ ጥላሸት ለብሶ ውስጡ ያሉትም መኪኖቹም ቢሆን ሁሉ ነገር ከዚህ ቀደም እንዴት እንደነበር የሁላችንም እናውቃለንና እና እነዚህን ነገሮች አቧራውን ካራገፍን በኋላ በዚህ ሁኔታ ታድሶ ውብ ሆኖ ድንቅ ሆኖ ተቀምጧል። ህዝቡ እንዲጎበኝ ነው። ከዚህ በኋላ ሁሉም ኢትዮጵያዊ መጥቶ መጎበኘትና ከዚህ ትልቅ ቅርስ ከዚህ ትልቅ ሀብት ከዚህ ትልቅ ታሪካዊ ቦታ ብዙ ልምድ እንዲቀስሙና ያዩትን ደግሞ ይዞ መቀመጥ ብቻ ሳይሆን ለሚቀጥለው ትውልድ ጠብቆ ማስተላለፍ እንዳለባቸው ለማስገንዘብ እፈልጋለሁ። የተለያዩ መረጃዎችም በየጊዜው በቤተ መንግስት አስተዳደር ስር ባሉ ማህበራዊ ትስስር ገጾች ለህዝብ ይፋ እንደሚደረጉም ተገልጿል። ጎብኚዎች ወደ ሙዚየም ሲመጡ የመኪና ሙዚየም፣ ኢዮቤልዩ ቤተ መንግስት እና ውድና ክብር ያላቸውን የቤተ መንግስት እቃዎችም በጉብኝት ውስጥ ያገኛሉ ተብለዋል። ብሔራዊ ቤተ መንግስትን ወይ ደግሞ ቤተ መንግስት ሙዚየም ብለን የምንጠራውን እሱን ይጎበኛሉ ማለት ነው። ከዛ ባሻገር በውስጡ ውድና በጣም እጅግ ክብር ያላቸው እቃዎች አሉ። ነገስታት ከንጉሱ ከቀዳማዊ ኃይለ ሥላሴ እስከ ፕሬዚዳንት ሳህለወርቅ ድረስ ይጠቀሙባቸው የነበሩትን በሙሉ አስቀምጠናል። እሱን ያገኛሉ ማለት ነው። ከዛ ባሻገር ግን ቀጥሎ ደግሞ የተለያዩ ከተለያዩ ዓለማት የተሰጡ የዲፕሎማቲክ ስጦታዎች ኢትዮጵያንና ሌሎች ሀገራትን በጣም የሚያገናኝና ሪሌሽንሺፓቸውን ወይ ደግሞ ግንኙነታቸውን የሚያንጸባርቁ ስጦታዎች አሉ። እነሱን ይጎበኛሉ ማለት ነው።